ሁ ኢዝ ኤብሪቼ ኤዜ? ይሄ የቶማስ ፍራንክ አደገኛ ንግግር፣ ርግጥ ነው ዘንግተውት አደለም፣ ኋላ ላይ አስተካክሎት ሊሆን ይችላል። ቢሆንም ግን ኤብሪቼ ኤዜን አጉልቶ በጨረሰው ጨዋታ ላይ የሱ ስም በሰፊው እንዲነሳ አድርጎታል። ኤብሪቼ ኤዜ ሃትሪክ ሰርቷል፣ አርሰናልም አራት ለአንድ አሸንፏል። አርሰናል ማቆም የሚቻለው የእንግሊዝ ፕሪምየር ሊግ ቡድን እየትኛው ነው የሚለው በብዙ የሚጠበቅ ነው። አርሰናል በሁሉም ከፍታ በርቀት የተቀመጠው ቡድን ነበር። በምሽቱ ጨዋታ የሚገርመው በመጀመሪያ አጋማሽ ቶተንሃም በጨዋታው ላይ ዜሮ ጎል፣ ዜሮ ትልቅ እድል፣ ዜሮ ኢላማውን የጠበቀ ሙከራ፣ ዜሮ ኢላማውን ያልጠበቀ ሙከራ፣ ዜሮ የማዕዘን ምት፣ በጠቅላላው ስሩ ቦል እንኳን ዜሮ ነበረ። በተቃራኒ ቦክስ ላይ የነኩት ኳስ ሁለት 32 በመቶ የኳስ ቁጥጥር ብቻ የነበረው ቡድን ነው የመጀመሪያው አጋማሽ። ባለፉት የቅርብ ጊዜ ግንኙነት አርሰናል የበላይ ነው። በእርግጥ እንግዲህ ጁላይ 31 2025 ላይ ከተከናወነው የፕሪዝን ጨዋታ በፊት በነበሩ ጨዋታዎች ላይ አርሰናል በሊጉ ቶትናም ላይ የገዘፈ ብልጫ ወስዶ ሰንብቷል። የዛሬውን ጨዋታ በኤምሬትስ ከሙሉ ብልጫ ጋር አራት ለአንድ ማሸነፍ ችሏል። ትሮሳርድ የጎሉ ጀማሪ ተጫዋች ነበር። ከዛ በኋላ ግን ኤብሪቼ ኤዜ አንድ በግራ እግሩ፣ ሁለት በቀኝ እግሩ እንግዲህ ቶማስ ፍራንክን በደንብ ያዘጋበት አጋጣሚ ተፈጥሯል። ታስታውሱ እንደሆነ እንግዲህ የክረምቱ የዝውውር መስኮት ማብቂ አካባቢ ኤብሪሼ ኤዜ ወደ ቶትናም ሊያቀና አርሰናል እድሉን ሊያጣ የሚችልበት እድል ተፈጥሮ ነበር። የኋላ ኋላ ግን አርሰናል በፍጥነት ዝውውሩን ቀልብሶ የግሉ እንዳደረገው ይታወሳል። ኤብሪሼ ኤዜ ለዛ አጋጣሚም ዛሬ ትክክለኛውንና የገዘፈውን መልስ ሰጥቷል። ሪቻርሊሰን ምናልባት በዙብሜንዲ ጥፋት ምክንያት የተገኘችዋን ኳስ በሚገባ አስቆጥሯታል። ዴቪድ ራያም ርቀት ላይ ቆሞ ስለነበረ ኳሱን በቀላሉ ነው ሪቻርሊሰን ማስቆጠር የቻለው። አርሰናል በጠቅላላው አራት ለአንድ አሸንፏል። አራት ለአንድ ማሸነፍ ብቻ ሳይሆን አሁን አርሰናል ላይ መድረስ የሚችለው ቡድን ማን ነው የሚለው ጥያቄ በብዙ እንዲነሳ አድርጎታል። ቡድኑ 29 ነጥቦች ላይ ደርሷል። የጎሉን ከፍታ 18 አድርሷል። ከተከታዩ ቼልሲ በስድስት ነጥብ ርቋል። ቶትናም በተቃራኒው 18 ነጥብ ላይ ቆይቷል። ካለፉት አምስት የሊግ ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። አንዱን አቻ ወጥቷል፣ በሶስቱ ተሸንፏል። አርሰናል በተቃራኒው ባለፈው ከኢንተርናሽናል ብሬክ በፊት ከሰንደርላንድ ጋር ሁለት ለሁለት ከተለያየው ጨዋታ ውጭ ሁሉንም እያሸነፈ የመጣ ቡድን ነው። ከማንቸስተር ሲቲ ያለው ነጥብ ልዩነት ሰባት ሆኗል። ከሊቨርፑል ጋር የትየሌሌ ርቀት እየተፈጠረ ነው። አርሰናል አሁን በብዙ መደላድል ውስጥ እየሄደ እንደሆነ መናገር ይችላል። በእርግጥ ይሄ የውድድር ዘመን አርሰናልን ከዋንጫ የሚያስታርቅ ነው አይደለም የሚለው ሌላ የሚጠበቀው ጉዳይ ነው። ሁ ኢዝ ኤብሪቼ ኤዜ ግን ዛሬ መልስ የሰጠ ይመስላል። ኤብሪቼ ኤዜ አስደናቂ ሀትሪክ ነው። ጎሎቹ ደግሞ እጅግ ውበት የነበራቸው ናቸው። እንግዲህ በሁለቱ ቡድኖች ግንኙነት በኮምፒቲቲቭ ሚቲንግ ላይ ወይም ደግሞ በውድድር አጋጣሚዎች ላይ ኤብሪቼ ኤዜ ሀትሪክ እየሰራ አራተኛው ተጫዋች ሆኗል። ከዚህ ቀደም እንግዲህ ቴድ ድሬክ የሚባል የአርሰናል ተጫዋች በ1934 ጥቅምት ወር ላይ፣ ቴሪ ዴይሶን የሚባል ተጫዋች በ1961 ኦገስት ወር ላይ በስፐርስ በኩል እንዲሁ ደግሞ አለን ሰንደርላንድ የሚባል ተጫዋች በአርሰናል በኩል ዲሴምበር 1978 ላይ ነው ጎሉን ያስቆጠረው። እንግዲህ ከ78 በኋላ ብንቆጥር እንኳን 88982018 ከ46 ዓመታት ወይም ከ47 ዓመታት በኋላ ነው ኤብሪቼ ኤዜ እዚህ ጨዋታ ላይ ሀትሪክ መስራት የቻለው። በአርሰናልና በቶትናም የሰሜን ለንደን ደርቢ ፍልሚያ ላይ ሀትሪክ ለመስራት እንግዲህ ትልልቆቹ እነ ቴሪ ኦንሪ እነ ቤርካምፕ ይህንን ማድረግ አልተቻላቸውም ነበር። እነ ኢማኑዌላ ዴባዮር በሁለቱም መለያ አሮሌነን ጋሬት ቤል ትልልቅ ስሞች ነበሩ። እነዚህ ሁሉ ግን ማድረግ ሳይቻላቸው ኤብሪቼ ኤዜ ማድረግ የቻለበት አጋጣሚ ተፈጥሯል። የሚያገናኘው የብሪቼ ኤዜ አራትመቶኛ የእንግሊዝ ፕሪሚየር ሊግ ሃትሪክ ሆኖ ተመዝግቦታል። በእንግሊዝ ፕሪሚየር ሊግ ታሪክ የዛሬው ሃትሪክ ወይም የዛሬው ሶስታ አራት መቶኛ ሆኖ ተመዝግቧል። ይሄ ራሱን ችሎ በጣም ከፍ ያለ ቁጥር ነው። ከአራት መቶ ደግሞ ሀያ ሶስቱን የሚወስደው የአርሰናል ተጫዋቾች ነው። ይሄ ራሱን ችሎ ሌላ አዲስ አጋጣሚ አዲስ ማጂክ አዲስ ታሪክ ነው ለአርሰናል ብሎ በድፍረት መናገር ይቻላል። በእንግሊዝ ፕሪሚሊክ ታሪክ ግን አራት መቶ ትሪክ እኔ ከገመትኩት በጣም ያነሰ ይመስለኛል። ከዚህ በላይ ነበረ የገመትኩት። እስከ 55ስተኛው ደቂቃ ድረስ ቶትናም በዚህ ጨዋታ ላይ ምንም አይነት ሾት ኦን ታርጌት ወይም ሾት ኦን ጎል አልነበረውም። በጠቅላላ ኦፍ ታርጌትም ኦን ታርጌትም እንግዲህ። በመጨረሻ አጋጣሚ ግን ያቺ ኳስ ተቆጥራለች። ዴቪድ ራያ በክሊንሺት መውጣት አልቻለም። አርሰናል ግን አሁን ጡንቻው ፈርጥሞ ስሎ ስሎ ገዝፎ ገዝፎ አሁን የከፍታው መጨረሻ በዋንጫ ፒራሚድ ይደመድምበት ቦታ ላይ የደረሰ ይመስላል። እርግጥ ነው የሚቀሩ ብዙ ታሪኮች አሉ። አሁን ሊጉ የደረሰው 12 ሳምንታት ላይ ነው። ከፊት ለፊት 26 ሳምንታት አለ። በነጥብ እንኳን ብንመነዝራቸው ወደ 78 ነጥብ ከፊት ለፊት አሉ። ግን ከተከታዮቹ ገና ከወዲሁ በስድስት ነጥብ እርቀት ላይ ተቀምጧል። ከምንም በላይ ደግሞ በሊጉ ማንቸስተር ሲቲና ሊቨርፑል ተሸንፈው በማግስቱ አርሰናል ማሸነፉ ትልቅ አጋጣሚ እንደፈጠረለት መናገር ይቻላል። ቸልሲ በእርግጥ ዝምተኛ ገዳይ ወረርሽኝ ሆኖ መጥቷል ከስር ባለፉት አምስት ጨዋታዎች በአራቱ ድል አለው፣ በአንዱ ብቻ ነው የተሸነፈው። ያም ቢሆን ግን ከአርሰናል ጋር ለመገዳደር ገና እንደሆነ በእርግጠኝነት ደፋር ሆኖ መናገር ይቻላል። የስድስት ነጥብ ልዩነት ደግሞ ማለት ሁለት ጨዋታ አርሰናል አቶ ቸልሲ ሁሉንም መያዝ ይጠበቅበታል እና ውድድሩን ምናልባት ፉክክሩን ሊያደበዘው ይችል ይሆናል በሰንደርላንድ ከፍታ ግን

የቅርብ ቡድን የለም። የማንቸስተር ሲቲ ሁለት ሽንፈቶች ባለፉት አራት ጨዋታዎች፣ እንዲሁ ደግሞ የሊቨርፑል እጅግ ከታሰበው በላይ መውረድ እየተንደረደሩ ማሽቆልቆል ለአርሰናል ምቾትን የፈጠረ ይመስላል። የሚካኤል አርቴታ ቡድን አሁን ሁሉንም ጣጣ አጠናቆ የጨረሰ ይመስላል። 198ኛውን ደርቢ በበላይነት ተወጥቷል። በእርግጥ ከዚህ ቀደም የነበሩ ጨዋታዎችንም በጥራት ሲያሸንፍ እና በከፍታ ሲጓዝ እንደነበረ ይታወሳል። በቅርብ ጊዜ በቡድኖቹ መካከል እንደዚህ አይነት ውጤት አራት ለአንድ የሚመስል ውጤት ተከስቷል አያውቅም ሁለት ለአንድ አንድ ለዜሮ ሶስት ለሁለት እኩል አይነት መሰል ውጤቶች ይመጡ ነበር የሚደጋገም ውጤት ነበር አሁን ግን ወደ አራት ለአንድ ተጉዟል አርሰናል ባየርነን በአውሮፓ ሻምፒየንስ ሊገጥማል ከዛ በኋላ በስታንፎርድ ብሪጅ ደግሞ ቼልሲን የሚገጥም ይሆናል ይሄ ወቅት ለአርሰናል ትንሽ ፈተና የበዛበት ነው። ግን ደግሞ አርሰናል እነዚህን ፈተናዎች ለመወጣት የተቸገረ አይመስልም። አሁን ስለ እንግሊዝ ፕሪሚየር ሊግ ዋንጫ አርሰናል በደንብ ማሰብ ይችላል ብሎ መናገር ይቻላል። በሜዳ የተገኙ የአርሰናል ደጋፊዎች እንግዲህ የቶትናም ደጋፊዎችን ሸንቆጥ ሲያደርጉ ነበር። ስድብ አዘል ነገሮች ነበር፣ ሪቻርሊሶን ላይ ያ በተደጋጋሚ ሲመጣ ነበር። ቶማስ ፍራንክ እና ቶትናም ሊያገኙት ከጫፍ ደርሰው የነበረው ኤብሪቼ ኤዜ በመጨረሻ ግን ቶትናም ላይ ችግር ፈጣሪ ተጫዋች ሆኗል። በተለይ ደግሞ በዛሬው ጨዋታ ሶስቱ ጎል ለማስቆጠር ውጭ ከኳስ ውጭ ያለው እንቅስቃሴ ፕሬስ ለማድረግ የሚሄድበት ርቀት በመጀመሪያው አጋማሽ ይሄን በደንብ ማስተዋል የሚቻል ይመስለኛል የትኛውም የቶትናም ተጫዋች በአርሰናል የሚዲያ ክልል ላይ እንኳን እንዲገኝ አልፈቀዱ አለም ሳጥን ውስጥ ይሄ ደግሞ ኦዴጋርድ ጋ ብዙ አርሰናል ማያገኘው አደገኛና ጠንካራ የፕሬሲንግ ወጥመድ ነበር ብሎ መናገር ይቻል አዎ ቡካዮሳካ ከጎል ግንኙነቶች እየራቀ ሊሆን ይችላል ግን ደግሞ አሁንም ቡድኑ በከፍታው መጓዙን አላቆመም ዛሬ እንደመጥፎ ነገር ከተያየ ምናልባት በአርሰናል በኩል ሁሉም ጎሎች በኦፕን ፕሌን የመጡት ይሄ በጣም አስደናቂ አጋጣሚ ነው። ከቆሙ ኳሶች ግን አርሰናል ጥሩ አልነበረም ብሎ መናገር ይችላል። በርካታ የማዘን ምት አልተገኙም ግን የቅጣት ምት ኳሶች ብዙ ነበሩ። ከእነዚህ ኳሶች የጋብሪኤል ማጋሌሽ አለመኖር መጠነኛ ክፍተት እንደታየበት መናገር ይቻላል። ፒየሮ ሂንካፔ አስደናቂ ጨዋታ ጊዜ አሳልፈው ወጥቷል ብሎ መናገር ይቻላል። እርግጥ ነው የቶትናም ጫና የበረታ ስላልነበረ የነ ሂንካፔ ዲፓርትመንት ብዙ ችግር ላይ አልወደቀም። ያም ቢሆን ግን ተቀይሮ እስኪወጣ ድረስ ሞስኬራ እስኪገባ ድረስ ሂንካፔ የሚገባውን ስራ ሲሰራ እንደቆየ መናገር ይቻላል። ለኤብሪቼ ኤዜ ትልቅ ምሽት ነበር። ዴክላን ራይዝ አሁንም በአርሰናል በመከላከሉም በማጥቃቱ የሚመራው የሚያስተዳድረው ዋነኛው ጀነራል ነው። ማርቲን ዙብሜንዲ ከጨዋታ ጨዋታ ራሱን ያሳደገና ከፍ እያለ መጥቷል። አርሰናል ከምንም ነገር በላይ ግን ውድዋን ሶስት ነጥብ ከኖርዝ ለንደን ደርቢ በቀላሉ ወስዷታል። በቀላሉ የሚለው ቃል በደንብ የሚገልጸው ይመስለኛል። ቶማስ ፍራንክ ከጨዋታው በኋላ ምን ሊሉ ይችላሉ የሚጠበቀው ትልቁ ጉዳይ ነው። የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት የመዝጊያ መርሃ ግብር ነገ ምሽት አምስት ሰዓት ላይ በኦልድ ትራፎርድ ማንቸስተር ዩናይትድ ከኤቨርተን ይጫወታሉ። አርሰናል ዛሬ ላይ ሙሉ ለሙሉ ጣጣውን ጨርሶ አሸንፎ ከፍታውን ጨምሮ የጎል መጠኑን እንዲሁ አብዝቶ ወደ 13ኛው ሳምንት የሚጓዝ ይሆናል። 13ኛው ሳምንት ቼልሲን ከማግኘቱ በፊት በአውሮፓ ቻምፒየንስ ሊግ ከባየር ንጋ ጨዋታ ያደርጋል።